ነፃ የወጣችው ሰዎች የመጀመሪያው ምንድን ነው? ሰዎች ለእናንተ ኬላ አይሆንም። ሰዎች ለእናንተ ከየላ የሚሆን እናንተ ነፃ አልወጣችሁ ነፃ የወጣ ሰው የሚያደርጎ ነገር ከራሱ ጋር ያማክራል፣ ከዝጋብር ጋር ያማክራል፣ ያደርጋል። ስኬት ዝም ቢሉ አይመጣም። ስኬት መጀመሪያ ማይንድ ፍሪደም ነው። ነፃ የወጣ ሰው የሚያደርጎ ነገር ከራሱ ጋራ ያማክራል፣ ከዝጋብር ጋር ያማክራል፣ ያደርጋል። ለምናችሁ ጭንቀት ያለ ሰዎች፣ ስጋት ያለ ሰዎች፣ ጥርጣሬ ያለ ሰዎች ምንድ ነው? ነፃ ያልወጣ ሰው። አንተ መጀመሪያ ራሴ አሳምን፣ እዝጋቤ ደግሞ ቀድሞ ይሰራል። አእምሮ ሲሳካ ነው ኪሱ የሚሳካ። መጀመሪያ የምትናገረው ነገር በነፃነት መናገር አለብን። እስኪያን ነፃነት ብሎ አእምሮአችን ነፃ ካላደረገን አሁን ያለው ነፃነት ከላመን ነገ የሚደርስበት መልካም ነገር ጋር መደረስ አንችልም። በምትሰራ ነገር አትጠራጠሩ። መጠራጠር አለበት ምንድን ነው? ወደኋላ ያለፋችሁ ነገር ሳይሰራ ያለፋችሁበት ጉዳይ ጠራጠሩት። አሁን ወደምትጀምሩ ነገር ምንም ነገር አትጠራጠሩ። አንተ መጀመሪያ ራሴ አሳምን፣ እግዚአብሔር ደግሞ ቀድሞ ይሰራል። እየው ስሙ። እግዚአብሔር ከእናንተ ጋር ሲዋጋ እኮ አንተ እርግጠኛ ስትሆን ብቻ ነው። ከሰዎች ተነስተ ያወራ ነገር ነው ተስፋ እንድትቆርጥ የሚያደርገው። አንድ ሰው ስኬታማ ህይወት መኖር የሚጀምረው አእምሮ ነፃ ሲወጣ ነው። ስለዛ እኮ ነው በነፃነት ልንኖር ዘንድ ክርስቶስ ነፃ አወጣ። እንደገና በባርነት ቀንበር አትያዙ። ቀንበር ማለት ሰዎች ማሰብ ከቻለ ቀንበር ውስጥ መግባት አይችሉም። ማሰብ ግን ካልቻሉ ቀንበር ውስጥ ናቸው ያሉ። በነፃነት ልንኖር ዘንድ ክርስቶስ ነፃ አወጣ። ከዚያም በኋላ እንደገና በባርነት ቀንበር አትያዙ ሁሉ ሰዎች የእግዚአብሔር ቃል ገላትያ ምዕራፍ አምስት ቁጥር አንድ አውጡት። ይህ መጽሐፍ የሚያካፍለው ዛሬ የመጀመሪያው መጽሐፉ የሚያካፍልበት ምክንያት የተሰጠላችሁ ፍሪደም ያላወቃችሁ በሰዎች ቁራኛ የሆናችሁ ሰዎች ያላችሁ እና መጀመሪያው ሰዎች ስኬት ማግኘት የሚችለው ያሉ ነገር ማመን ከቻሉ፣ ያሉ ነገር ማመን የማይችሉ ሰዎች ስኬት ማግኘት አይችሉም። ያሉ ነገር ማመን ያልቻሉ ሰዎች ናቸው ስኬት ማግኘት ያልቻሉ። እኔ ምን ያለው ብላችሁ ያላችሁ ነገር መጀመሪያ ማመን አለባችሁ። ያላችሁ ነገር ማመን ካልቻላችሁ የሌላችሁ ነገር መቀበል አትችሉም። አሜን ነው ወይ? ጎን ያለው ሰው ጨበጥ አድርገና ያለው ኢሜን ብሎት ያለው ካመንክ ብሎት ያለው ታገኛለህ። የለለ ለማገኘት ብሎት ያለው ማመን አለብኝ። ስለዚህ ሰው ባለው ናይ ባለው ያለው ነገር ላይ እርግጠኛ ያልሆነው የለለ ነገር መቀበል አይችልም። አየሁ አንድ ነገር ስኬት የሚባለው እኮ መጀመሪያ እጄ ላይ ጨበትኩ ነገር እርግጠኛ መሆን አለብኝ። እጄ ላይ ያለው ነገር ደግሞ ከላመንኩት እጄ ላይ የሌለ ደግሞ ለመቀበል እጄ መዘርጋት መቀበል አይችልም። ምክንያቱ እኔ ጋ ያለው መጀመሪያ ማመን አለብኝ። እኔ ጋ ያለው ሰላምን እኔ ጋ የሌለው አልቀበልም። ገላትያ ምዕራፍ አምስት ቁጥር አንድ አውቶ ስለሽ በደም ስሙ በነፃነት እንድንኖር ክርስቶስም ነፃነት አወጣ እንግዲህ ጸንታችሁ ቁሙ። እንደገና በባርነት ቀንበር አትያዙ። እስኪ አንድ ጊዜ በነፃነት ልንኖር ዘንድ ብሉት ክርስቶስም ነፃነትም አወጣ። እንደገና በባርነት ቀንበር አትያዙ። እስኪ ነፃነ የምትወ እጅ ከፈርጎላይ ገብታችኋል። ነጻ የሚባለው ፍሪደም። አንድ ጊዜ ፍሪደም ብሎ በነፃነት እንድንኖር ክርስቶስም ነጻ ወጣ። ከዛ ዛ በነፃነት እንድኖር ክርስቶስም ነጻ ወጣ። ነፃ የወጣችሁ ሰዎች የመጀመሪያው ምንድን ነው? ሰዎች ለእናንተ ኬላ አይሆንም። ሰዎች ለእናንተ ኬላ የሚሆን ከሆነ እናንተ ነፃ አልወጣችሁም። አሁንም ምንም ነገር ለማድረግ ሰው የምታማክሩ ከሆነ አንተ ነፃነት ወይ ደግሞ ፍሪደም አላገኘም። ነጻ የወጣ ሰው የሚያደርገው ነገር ከራሱ ጋር ያማክራል፣ ከዝጋብር ጋር ያማክራል፣ ከዛስ ያደርጋል በሚያደርገው ነገር ዋራንቲን እግዚአብሔር ነው። ሁለተኛው ደግሞ ራሱ አምነዋል። ነጻ እንደወጣችሁ ሳታውቃችሁ ወደ ስኬት ጎዳና ማሄድ አትችሉም። የተሰጣችሁበት ነገር የመጀመሪያ ማወቅ አለባችሁ እናንተ ናችሁ። ለዛ ከሆነ ብዙ ክርስቲያኖች አልሞትም በል ብለው ስትነግራችሁ በል በኢየሱስም አልሞትም በል ያው ልክ ነው እግዚአብሔር። ሰው ግን አልሞት ቢሞት ስላለ ስለዚህ ቢሞትስ ማልሞት ሞትም አይሰራም። መጀመሪያ የምትናገረው ነገር በነፃነት መናገር አለብኝ እስኪያኑ ዘ ነፃነት ብሎ እና ለዛ ነው ነፃነት መናገር የማይችሉ ሰዎች ባልጸጋ ነ እንዴት ነው ባልጸጋ ለመሆን? ቀላሉ ግን ከባድ እኮ እንዴት ነው? አዮ ነፃ ስላልወጣ እኮ ነው። አንተ አእምሮ ጥርጣሬ የተሞላው የአንተ አእምሮ ውስጥ ጥርጣሬ ያለው ነፃ ስላልሆንክ ነው። ነፃ ብትሆን እኮ ምንም አይጠራጠርም። የሆነ ችግር ውስጥ የሆነ ነገር ጀምሮ ችግር ውስጥ የገባ ሰው ያ ነገር ለመጀመርም ያ ችግር ይጠብቃል። መጀመሪያ እኛ በክርስቶስ የምናምነው ነገር አእምሯችን ፍሪዴም ማድረግ አለብን። አእምሯችን ነፃ ካላደረገን አሁን ያለው ነፃነት ካላመንን ነገ የሚደርስበት መልካም ነገር ጋር መድረስ አንችልም። ስኬት ዝም ብሎ አይመጣም። ስኬት መጀመሪያ ማይንድ ፍሪዴም ነው፣ የአእምሮ ነፃነት ነው። እስኪ ነ የአእምሮ ነፃነት ነው። ስኬት የሚጀምረው በምንድ ነው? ማይንድ ፍሪዴም ነው። አእምሮ ነፃ ካልወጣ አንተ ሁለመናው ታይዛል። ሁለምና ያለው አእምሮ ውስጥ ነው ለዚህ እኮ ነው ሁለምናችሁ ጭንቀት ያለ ሰዎች ስጋት ያለ ሰዎች ጥርጣሬ ያለ ሰዎች ምንድን ነው ነፃ ያልወጣ ሰው ነው በምትሰራ ነገር አትጠራጠሩ መጠራጠል አለበት ምንድን ነው ወደኋላ ያለፋችሁ ነገር ሳይሰራ ያለፋችሁበት ጉዳይ ጠራጠሩት አሁን ወደ ምትጀምሩ ነገር ምንም ነገር አትጠራጠሩ አንተ መጀመሪያ ራስህ አሳመን እዝጋቤ ደግሞ ቀድሞ ይሰራል እየው ስሙ፣ እግዚአብሔር ከእናንተ ጋር ሲዋጋ እኮ አንተ እርግጠኛ ስትሆን ብቻ ነው። አንተ እርግጠኛ ካልሆንክ እግዚአብሔር አይዋጋም፣ ምንም አትልፋ። እግዚአብሔር ሆይ ቅደም ቅደም ቅደም ብለ በኋላ ገብተህ ደግሞ ሀሳብ ስትቀየር እንደው በቃ እግዚአብሔር ሀሳብ እንደምትቀየርም ያውቃል፣ ጠርጣሪ እንደሆንክም ያውቃል። ኤዎስ ጋበር ዝም ብሎ ያለ እስኪ የምትጨርስ ድረስ ኤዎስም፣ ጌዲዮን እንደዚህ ሆነ። አስር ሺህ ህዝቡ ማን ውጋ ሄዶ ይሄ ባብሎ ግንቦችን እንጥላለን ብሎ ሲያስቡ እኛም አለ ያለ፣ እናንተም ትዛላችሁ? አዎ አንተ ከሄድክማ እንከትላለን፣ ቀድሜ ሽባ እናደርጋቸዋለን፣ ይሄ ጠላቶቻችን እናጠፋለን ሲል ጌዲዮን ሁላችሁ አያቸው፣ ሁሉ የሚያዩ በስጋት ነው። ታጠፋላችሁ ው ግጥ ማርገ እናጠፋለን፣ ችግር የለም አንተ ብቻ ማሄድ አስብ እንጂ እኛ ቀድሜ ነው የምናጠፋቸው አሉ። እሺ ስለዚህ ጉዞ ነገ ነው ሲባል ችግር የለም ጉዞ ነገ ከሆነ ከዛሬ እንጀምራል አሉ። ከዛሬ ማታ እና ጉዞ ጀመሩ። በደንብ ስሙ። ጉዞ ሲጀምሩ ሶስት ቻለንጅ አጋጥማቸው። አንደኛ ቦታ ምድረ በዳ ነው፣ ምንም ነገር የለም። ፀሐይ አናት እስከሚቀድ ድረስ ይወጣለች። ሁለተኛ ደግሞ ቦታ ተራራማ ነው። ተራራም ከባድ ነው፣ ምድረ በዳም ነው። ሶስተኛ ደግሞ ውሃ የለም፣ ውሃም አለቀ። ከዛ እየሄዱ እየሄዱ ምን አሉና ብንመለስ አሉ። መጀመሪያ እኮ አንተ አእምሮ ሳያወራ ከሰዎች ተነስተህ ያወራ ነገር ነው፣ ተስፋ እንድትቆርጥ የሚያደርገው አይ ሁሉ አሁን ነገር ካልተፈለገ ሄደ ምን ያስፈለገ እነሱ አልበጥ እኛ ብንመለስ እንዋጋ ለብለህ ወጥናል። እነሱም ደግሞ ሰምተዋል። እየሰማችሁ ነህ? እነሱም ሰምተዋል። ወይ ዝም በለ ኑሮ ብንጀምር አይሻልም ወይ እንዋጋ ለብለህ ወጥናል። እነሱም ሰምተዋል። እኛውን ካ ባንያድ እነሱ ይመጣሉ አለ። ምክንያቱ ጠላትም ለውጋ እንደተዘጋጀ ሰምተዋል እንደምትመጣም አውቋል። እነሱም ሰምተ አለ እኛ ባንሄድም ይመጣሉ። ስለዚህ ምንም አማራጭ የለም። እግዚአብሔርም ሰምተ በዚህ ጦርነት ላይ እንሳተፋለን ብሎ ወጡ። ግማሹ ግማሹ መንገድ ላይ የወደቁ ግማሹ ደከሙና መንገድ ላይ ወደቁ። ግማሹ አቅም አጡና ዝሎ ወደቁ። ግማሹ የሚጠጡ ውሃ አጡና ወደቁ። ከዛ እግዚአብሔር ያው ጌድ ሆነ ሁሉ ሊዋጉ አይደለም የወጡት በስሜት ነው የወጡ እንጂ ሰምቶ አይደለም የወጡ። በስሜት ነው እንጂ ሰምቶ አይደለም አንተ ሰምቶ አልወጡም። በስሜት ነው የወጡ። በስሜት የወጣው ምድረ በዳ አልቻሉም። በስሜት የወጣው ተራራማ አልቻሉም። በስሜት የወጣሁት የውሃ ጣም አልቻሉም። ሶስት ችግር አጋጥማቸው ነው፣ ሶስቱ ችግር ግን አሸነፋቸው። ከዛ ፋይናል ላይ ጌደውን እዝጋብ እንደዚህ ያላቸው የሆነ አሁን ይሄ ተራራ ካወጣችሁ በኋላ የሆነ ውሃ ታገኛላችሁ። የምታገኛችሁ ውሃ ላይም ትመርጣችኋል። ከዚህ ሰዎች መካከል አለ ግማሹ ወጡ ተራርፎ ግማሹ ሞቱና ግማሹ አለቁና ተራርፈው ይወጡ አሉ። እንደ እንደ ስጋ ፍርፍር ማለት ተፈራፍረው ይወጡ አሉ። ግማሹ ከተፈራፈሩ ውስጥም አለ ትመርጣችኋል ምክንያቱም እግዚአብሔር ለምንድን ነው እንደዚህ ያደረገው? ውጋ እኔ ነው እንጂ ውጋ እናንተ አይደለም ነው በብዛታችሁ ሳይሆን የሚያምነው በክዳኔ ነው አለ እግዚአብሔር ከአንተ ጋር የሚሰራ በብዛት ሳይሆን በክዳኔው ነው ነው። እስኪ አንዴ አሜን ብለው እስኪ አየሁ። እነሱ ግን ምን አደረጉት በብዛታችሁ አመኑ። እንጥላዋለሁ አለ አለ በብዛታችሁ አጥሉ ማለት ያስጀመርኩ እኔ ነኝ። እኔ ነኝ የሚያዋጋ፣ እኔ ነኝ የሚያሸነፈው፣ እኔ ነኝ የሚጨርሰው። እንዳስጀመርኩስ የሚጨርሰው ማን ነው? እኔ ነኝ በእናንተ ብዛት አይወርቅ ምንም ነገር አለ። እነሱ እግዚአብሔር ውጣ ብሎ በብዛታቸው አመኑ። ቁጥራቸውና በዛ። እግዚአብሔር በቁጥር ብዛ አይደለም። አትዋጋም ይዋጋሎ ታያለ ነው አለው ስክነጋር ጋር አትዋጋም ይዋጋሎ ታያለ ብሎ እስኪ ሻባ ያራ ሴታ ባካይ ጨበጥርግና አትዋጋም እግዚአብሔር ይዋጋል ታያለ ብሎ ጦርነት ያንተ አይደለም ብሎ እስኪ ጦርነት እግዚአብሔር ይዋጋል አለ ብሎ ሲዋጋ ነው መታየው እንጂ አንተ አትተኮስም ድንጋ ታነሳ ምንም አታደርግም። አንተ ማየት ነው እንጂ እንድትዋጋ አይደለም። ይሄ ያለው እግዚአብሔር እኮ ያዝቦቹ ኩዱ ያለው ተዋጎ አይደለም ይሁኑ አለው። እኔ ዋጋለሁ እናንተ ምን አድርጉት ማየት ነው። ዝም ብሎ ይሁት ይኸው በድምስሙ። ከዛም በኋላ ወደ ተራራ ቦታ ላይ ሲወጡበት ትንሽ ውሃ አገኙ። ውሃ ውስጥ ገቡ ግማሹ ግማሹ ሁለቱ እጅ መሬት ላይ እንደ ሁለቱ እጅ ውሃ ውስጥ ከቶ እንደ በረሄ ነው የሚጠጡ ሰው እኮ ነው ከዛ እንደ በሬ ይጠጣሉ፣ ግማሽ ደግሞ እንደ ውሻ ይጠጣሉ። ከዛ አያቸውና ወገደውን ይሄ ሁሉ አይዋጉም መለሳቸዋል። የሚዋጉ ግን በአንድ እጅ ማሰራ ይዞ በአንድ እጅ ዋ መጠጣ ብቻ ነው ያስ ይመርጡ። ስንት ናቸው? ሶስት መቶ ነው። ገና እኮ በዛ ወይ ካሽ በላይ ነው ወስነው ወጡ። ነው መጀመሪያ አሙራችን ነው። ስኬት ማለት ነው። አሙሮ ሲሳካ ነው ኪሱ የሚሳካ። ዛሬ አሙራችሁ ሴታ ፓስታ ይሸኛል። እስኪ ጨበጥ አድርጊና አእምሮ ሲሳካ ነው ኪስ የሚሳካ ብሎ እስኪ በስሜ ሰውን ሰምቶ ወጣ ብሎት ሰምቶ የሚወጣ ሰው ብሎ አእምሮ የሚሳካል ብሎት ኪሱ የሚሳካል ብሎት መንፈሳዊ ነገር የሚሳካል ብሎት መንፈሳዊ ጉዞ የሚሳካል ብሎት የአገልግሎት ዘመን የሚሳካል ብሎት የስራ ዘመን የሚሳካል ብሎት ማውጣት ይሳካል ብሎት ማግባት ይሳካል ብሎት አንድ ሰው ስኬታማ ህይወት መኖር የሚጀምረው አእምሮ ነፃ ሲወጣ ነው። አእምሮ ነፃ ያልወጣ ሰው ስኬት መጀመር አይችልም። ማንም ሰው እዩዋቸው፣ ማንም ሰው ብታዩ አእምሮ ነፃ ያልወጣ ሰው ስኬት መጀመር አይችልም። ምክንያቱ ወደ ስኬት ለማሄድ ይጠረጠራል። መጀመሪያ ሲጸልለት ይጠረጠራል፣ ሲዘምር ይጠረጠራል፣ ዝቡ ሲበላ ይጠረጠራል፣ የዝጋቤን ነገር ሁሉ ሲሰማ ይጠረጠራል። በጥርጣሬ የሞላ ሰው ሴጠን የያዘው አእምሮ ነው ኢየሱስ ተነስቶ አንድ ቀን በሰላም ለእናንተ ብሎርዙመካከል አልተገኘም። ከዚያ አንተ መሆኑን እጠረጥራለሁ አለ። ገና ምንድን ነው፣ ጣቴ አስገባለሁ የተወጋበት ቦታ ቼክ አድርጋለሁ። ው እያየሁ እጠረጥረው አሉ። ይሄ ነው ሴጠን የሚያደርገው ኪስ የሚያደርገው ኪስ አይዚም አእምሮ አልቸው የሚይዘው ሴጣን ሎክድ የሚያደርገው አእምሮ ነው። የምትገል ወገብ ይዞ ነው አእምሮ ይዞ ነው። ዛሬ ወደ አእምሮ ስኬት ውስጥ ትገባላችሁ። አምሮ ነፃ ያልወጣ ሰው መባረክም አይችልም። መንፈሳዊ ነገር ለውጥ ማየት አይችልም። የትኛው ነገር ውስጥ መግባት አይችልም። አእምሮ ተይዟል። ሴጣን አእምሮ ሲይዝእና ተቃዋሚ አድርጎ ቁጭ አድርገዋል። ተቃዋሚ ያርጋል። ተቃዋሚ የሚያደርገው ምንድን ነው? አምሮ ይዞ ወይ አምሮ ለብር ሸጠዋል ወይ አምሮ በምኞት ሸጠዋል ወይ አምሮ በልሆነ ነገር ተገዝተዋል። ከዛም በኋላ እውነቱ ያቃል። እውነቱ ተተውግን ለውሸቱ ይገዛል። አእምሮ ነው የሚገዛቸው። አምሮ ነው የሚያዙ ስለዛ እኮ ነው በነጻነት ልንኖር ዘንድ ክርስቶስም ነጻ አወጣ። እንደገና በባርነት ቀንበር አትያዙ። ማት ቀንበር ማለት ሰዎች ማሰብ ከቻለ ቀንበር ውስጥ መግባት አይችሉ። ማሰብ ግን ካልቻሉ ቀንበር ውስጥ ናቸው ያሉ። ሁሌ የሚጠራጠር ሰው ጋር አትዋል። የሚጠራጠር ሰው ጋር አከዋልክ አንደኛው ነጋዴ ሆነ ስኬ ተማቶ፣ ሁለተኛ አገልጋይ ሆነ ስኬ ተማቶ ነው፣ ሶስተኛ ስልጣን ላይ ካለም ትወርዳለህ። ምክንያቱ የሚጠራጠር ሰው ወራጅ ነው። ጨበጠር ግን የሚጠራጠር ሰው ወራጅ ነው ብሎት ሰውየው ምስንት ነገር አለ ወራጅ፣ የአእምሮ ወራጅነት አለ፣ የአሳብ ወራጅነት አለ፣ የእቅድ ወራጅነት አለ። የሚያስበው ረጅም አያስብም፣ ሀጭር ያስባል። ለምክንያቱ ሀጭሩ ነገ ይደርሳል ረጅሙ ስለማይደርስ ስለሚያምን ረጅም ለተስፋ አደርግም አመነ ወይ። ስለዚህ የእናንተ አእምሮ ነጻ ካልወጣችሁ፣ ፍሪዴም ካላገኛችሁ መንፈሳዊ ታድሶም አታገኙም። ቅባት ዓለምም አታቁም፣ ስራ ዓለም አታቁም። የሚጠራጠር ሰው ጀምሮ በማሸነፍ አቅም በጀምሮ በመሸነፍ ነው የሚያውቁ። ምክንያቱም አእምሮ ውስጥ ጥርጣሬ ስላለ ሁል ጊዜ የተሸነፈ ስፒሪት ነው ያለው። ዛሬ በኢየሱስም ስም ትጀምራላችሁ፣ እግዚአብሔር መከናወን ያደርጋል። ትጀምራላችሁ፣ እግዚአብሔር ስኬት ያደርጋል። ትጀምራላችሁ፣ እግዚአብሔር አሸናፊ ያደርጋል። እጁ ከፈርጎና እግዚአብሔር አሸናፊ ያደርገኛል ብሎት ምንም ነገር ስትጀምሩ እኔ እንደ አንድ ፕሮፌት ለእናንተም ነገራችሁ። ምንም ነገር ስትጀምራችሁ መጀመሪያ መጠበቅ አለባችሁ ክሳራ ነው። ክሳራ ያልተጠበቃችሁ ሰዎች ትርፍ አይመጣም። ሁሌ ስትጀመር ክሳራ አስብ። ክሳራ ማለት የትርፍ መንገድ ነው። አመነ ወይ ው ስሙ ክሳራ ከሌለ ትርፍ የለም። ማጣት ከሌለ ማግኘት የለም። ሁሌ በማጣት የጀመራችሁ ግን በማጣት እንደማዘጉ ግን ማመን አለብን። አመነ ወይም የጀመራችሁ በማጣት ቢሆን ማዘጊያው ግን ማጣት እንዳልሆነ ማወቅ አለብኝ። ዛሬ ካላንደራችሁ ይቀየራል። እስኪ ካላንደረ ተለወጠ ብሉት እስኪ። እና ብዙ ክርስቲያን ችግሩ ምንድን ነው? ቢዝነስ ስትጀመር ትከሰራለህ። ክሳራ አለ ስትል አይወድም፣ ትርፍ አለ ስትል አሜን የሚለው ኢየሱስማ። የትርፉ መንገድ ክሳራ ነው። ጎናሶቹ ነው ነገሩት። ትርፍ ትፈልጋለህ ብሉት እስኪ። ክሰረው ኪሳራ ያላወቀ ሰው ትርፍ አያውቅም። ራብ ያላወቀ ሰው ጥጋብ አያውቅም። አሜን ወይ። የብዙ ሰዎች ችግሩ ምንድነው? ኤ ቻሌንጅ አይወዱም ቼንጅ ይወዳሉ። ቻሌንጅ ማለት የቼንጅ በር ነው። አሜን ነው። እስከ አንድ ጊዜ ቻሌንጅ ብሉት የቼንጅ በር ነው። ኤው ቻሌንጅ ሲከፈት ቼንጅ ነው የምታዩ። አሜን ሴት ያራሴ ዛሬ በጌታ በኢየሱስም አእምሮአችሁ ከፍቼ ነው የምሸኛችሁ። እናንተ ፊፍቲ ቱ ፊፍቲ ሆናችሁ አትዱ። <panshal> 100 ይሳካልኛል፣ ግን ቻለንጅ አለ አልፋለሁ። ኤቭሪዌይ የፈለገ ቻለንጅ ቢመጣብኝ ቻለንጁ ግን ስከፈት በሩ ውስጥ ግን ቸንጅ ነው አለው። ሼ ባያራ ሴት አባካይ ዛሬ ማለዳ እንደዚህ ብዬ አውጀዋለሁ። የጀመራችሁ ነገር ቻለንጅ የሚኖር ቸንጅ አለ የጀመራችሁ ነገር ቻለንጅ ቢሆን ቼንጅ አለ። የጀመራችሁ ቢሆን ቻለንጅ ቢኖር ቼንጅ አለ። የጀመራችሁ ጉዳይ ቻሌንጅ ቢሆን ቼንጅ አለ። የጀመራችሁ ቢዝነስ ቻሌንጅ ቢሆን ቼንጅ አለ። የጀመራችሁ ስልጣን ቻለንጅ ቢሆን ቼንጅ አለ። ስለዚህ ስኬት ማለት ምንድነው? ማይንድ ሬዲመንት ነው። አእምሮ ማዘጋጀት ነው። አእምሮ ሬዲ ማድረግ ሰዎች እና የሆነ ነገር ስትጀምር ከሰው ጋር እያማከክ አትጀምር አንተ ካመንክበት እግዚአብሔር ጥራበት ያው ስሙ ትልቁ ሰዎች የሚከሰቡበት የሚከሰምንተታቸኋል ቢዝነስ ለሰው ሼር ያደርጋል ትዳር ለመገባት ለሰው ሼር ያደርጋል የሆነ ነገር ለመጀመር ሼር ያደርጋል አንተ ጉዳዩ ላይ ደጋግሞ ለአንድ ዓመት ተውስ ከቆየ ጉዳዩ ኦልሬዲ እግዚአብሔር ያቃል ማለት በቃ አንተና እግዚአብሔር ከተስማማ ሌላ ሰው አያስፈልግ አንተና እግዚአብሔር ያልተስማማ ነገር ነው መቀጠል የማይችለው። አንተና እግዚአብሔር የተስማማ ነገር የሚቀጠል በረከት ነው። አሜን። እስኪ አንድ አሜን በል። አሜን። ሁለታችሁ ካልተስማማችሁ እናንተ አንተ ውስጥ ራእይ ካለ አንተ ውስጥ ሀሳብ ካለ አንተ ውስጥ ህልም ካለ ለሰው ሼር አታደርገው። ለሰው ሼር ካረግ መልካም ሰው ብቻ አያጋጥምም፣ ተስፋ አቁራጭም ይመጣል። ይሄ ነገር እኮ አይደፈርም ይላል አማክረ ያለው ነገር አራግፈ ወደ ቤት ይገባል። ያለው አተ አማክረ ከምታጣልቅ ላይ ገፍተ ቤት ተደርሻለህ። ለዛ እኮ ነው ፍሪደም የአእምሯችሁ ማመን የማትችሉ አእምሯችሁ ማመን ስለማትችሉ እኮ ነው ሰው የምታማከሩ መጀመሪያ በራሴ ላይ ማተማመን አለብህ። በራሴ አቅም ላይ ማተማመን አለብህ። በራሴ ኮንፊደንስ ላይ ማተማመን አለብህ። በራሴ ባወራ ነገር ላይ ማተማመን አለብህ። ያ ነገር በዛ ወይ አንተ ካመንክበት እግዚአብሔር አስቀደም እስከ አንዴ አመን ብሎ እስኪ ልክ አንተ አመነ እዝጋብር ካስቀደም እዝጋብር ምስክረ ያ ነገር ስኬታማ ይሆናል። ምክንያቱ አንተ አውቃል አንተ አምናል እዝጋብርም አስቀድመ አንተ አመነ አንተ አውቀ እዝጋብር ካስቀደምክ በኋላ እንደማትከሰረ ማውቀር ግን ሸር ካረክበት ጉዳይ ምንድነው? በተለያየ መካሪ ይኖራል። ይሄ ነገር ልክ አይደለም፣ በዚህ አንጻር፣ በዚህ አንፃር፣ በዚህ አንጻር፣ በዚህ አንጻር ይላል። በቃ ተዋት፣ ማክ አታማከሩ። አንተ አእምሮ እኮ ጥሩ ቢሆን አታማከርም። አእምሮ ጥሩ ስለሆነ እኮ የምታማከረው። ስጋት አለብኝ ሁሌ ስጋት ነው አለባችሁ። ቢዝነስ ለመጀመር ስጋት፣ ስራ ለመጀመር ስጋት፣ ንግድ ለመጀመር ስጋት፣ ትዳር ለመጀመር ስጋት፣ ኑሮ ለመጀመር ስጋት። ስጋት ያለ ሰው ምንድነው መካሪ ጋ ይሄዳል። አንዳንድ መካሪ ይሁት እግዚአብሔር ምን አርጓል ሀብታም አትሆንም በአንተ አይዳ ሰው ይኖራል ብለው እሱ ሰውዬ ዳሃ ነው በቃ እዝጌታ አርጎ ነው በቃ አርጓል። አንተ አይዳ ታውጣለ በአንተ አይዳ ግን ሰው ይኖራል አንተ ሀብታም ሆነ እሱ የራሱ ሀብታም የሆነበት መንገድ የለም። አንተ ግን ሀብታም ያደርግበት መንገድ አለ። የሆነ ቢዝነስ ስትኔ ያማክራል። ምክር ደግሞ ሲያማክር አንተ ደግሞ ያ ምክርም ደግሞ እሱ ደግሞ የሰጠበት ምክር ደግሞ ትፈራለ። ሰው ጋራ እያማከራችሁ የምትጓዙ ጉዞ እርግጠኛ ነው አታሸንፉም። የትኛ ሰው ጋር የሚታዋጉ ውጋ ከሰይጣን ውጋ የበለጠ ነው። ሰይጣን ለመዋጋት ደካማ ጎን ይፈልጋል። ሰው ደግሞ ከአንተ ጋር ለማዋጋት ደካማ ጎኑም ይይዛል፣ ብርቱ ጎኑም ይዛል። ስለዚህ አንድ ነገር የራሴ ለኮንፎርት ማድረግ ምንና በቃ በዛ ነገር እርግጠኛ ሁንና ሳትጠራጠር ተጓዝ፣ እግዚአብሔር ያሳካል። ዛሬ እንደዚህ ብዬ ላውጃችሁ በጌታ በኢየሱስ ስም የስኬት በር ከፍትላችሁ፣ የስኬት በር ከፍትላችሁ፣ የስኬት በሮች ከፍትላችሁ፣ የስኬት ደጆች ከፍትላችሁ፣ የስኬት በረከቶች ግቡ። ምንም ቻሌንጅ ሳይኖር እግዚአብሔር ያከብረኛል። ምትሶች የለን። እግዚአብሔር በደም ሲሙ እግዚአብሔር ቻሌንጅ ውስጥ ነው። ሙሴም ያከበረው ቻሌንጅ ውስጥ ነው። ኤልሳም ያከበረው ቻሌንጅ ውስጥ ነው። ዳንኤልም ያከበረው የሰማችሁ ነው። እግዚአብሔር በቻሌንጅ ውስጥ ነው የሚያስከበረው። ሰይጣን መጀመሪያ ምን ያደርጋል? አቴንሽን ኢስታክ ያደርጋል። አቴንሽን ኢስታክ ያደርገ ማለት በሰላም የነበረ ሰውዬ ሆስፒታል ሄዶ ሲመረመር በሽታ አለ ይላል፣ ያሳያል ዶክተሩ ያያል ከዛ በስጋት ትሞላለና፣ እንደገና ደግሞ ስትመረመር ሌላ በሽታም አለት ይባላል። ምክንያቱ ላባቶር ነው የሚያሳየው። የማን አይነ ቀይሮ ነው ላባቶር እኮ የሚያዩ ራሱ ራሱ አዩ የሚያይ ሰው ነው ያለ። ከዛ በኢየሱስ ምስልጣን እኔ እያገለገልኩት ሱካር እንዴት መጣው? በኢየሱስ ምስልጣን በኢየሱስ። አሁን ደግሞ ሲያቅድም ቅድም ከፍ ብሏል። አሁን ደግሞ ኖርማል ይላል። ራሱ እኮ ነው አደጋ ደረጃ ደርሷል ያለ ሰውየው አሁን ቆንጆ ኑራል። ሴጣን አቴንሽን ነው የሚሰርቀው። በጨነቅ ልክ ነው በሽታ የሚጨምረው። ኢየሱስ ስላለቁ በስሜ የሚገላችሁ እንኳ ኢባብን ብትይዛችሁ ምንም ብትነካችሁ ምን አርጋ በስሜ አይጎዳም። እስኪ እዝጋበ ትልቅ ነው እኛም አናቀውም ብለው እስኪ ንግሩ። ይሄ ሁሉ የምታሸነፉበት ሶስት ነገር ነግራለሁ። በደም ስሙ ሶስት ነገር አሁን ወደ ይሄ ሁሉ ነገሮች አሸነፋችሁ የምትሉበት ነገር ሶስት ነገር እነግራችኋለሁ። አእሙራችሁ አእምራችሁ ነፃ እንዲወጣ ከፈለጋችሁ የመጀመሪያ ምን ማድረግ አለባችሁ? ጎደኛ የሚባል ነገር አትያዙ። የምትፈልጋችሁ ቦታ እስከሚደርሱ ድረስ ጎደኛ አያስፈልጋችሁ። የምትፈልጋችሁ ቦታ ከደረሳችሁ በኋላ የምትይዙ ጎደኛም ከአንተ አሳብ ጋር የሚያጋራ ሳይሆን እንደ ባለፈው ያወራ ፉድ ፍሬንድ ያዙ። ከዛ መጀመሪያው ስራ ስሰራ ስትሆነ ስታሰብ ስታቀድ ጎደኛ አትያዙ። ሁለተኛ ነገር ደግሞ አንድ ነገር ካሰብ፣ አቋም አትቀየር፣ ራስም አትቀየር። አቋም እንደዚህ እንደዚህ እንደዚህ አትሁን። አቋም ከቀየርክ ደግሞ እየደከምክ ነው ማለት ነው። አቋም አትቀየር፣ አቋም አትቀየር፣ ሆነህ ይሳካላል። ከዛ ሶስተኛ ደግሞ ምንድን ነው አሸናፊ ማሆን የሚል አሸናፊ ነኝ። አንተ እስኪ አንተ አሸናፊ ነኝ ብዙ ሁሌ አእምሮ ውስጥ ማመን አለብኝ። ቪክትሪ ነው። እስኪ አንተ ቪክትሪ ብሉ። እስኪ ሁሌ ጀምረዋለሁ፣ አሸነፋለሁ ብለህ ነው የምትጀምሩ አሸናፊ መሆን በቃ በቢዝነስ አሸናፊ፣ በስራ አሸናፊ፣ በሁሉ ነገር አሸናፊ ተሰሚ ነኝ በል። ራሴ አነ ተሰሚ ነኝ እኔ ምድርቱ ያለ መሰማት አይችልም በልና፣ እምን ተሰሚ ለመሆን ደግሞ ብዙ ጊዜ የማታወራ አንተ የያዝክ ብቻ አሳቡ ተጓዥ ሌሎቹ ይሰማሉ። አንተ እኮ አሳቡ ስትለቅ ነው ሌሎቹ አንተ መሰማት የሚቆሙ ገብቶ መራቸው። የያዝክ ብቻ ተቀጠል እሱ የሰራ ከኋላ ያሉ ይሰማሉ። ው ተወዳጅነት ለማገኘት መስመር አትቀየር የያዝኪ መስመር ልክ ነው። በዛው መስመር ግን በእውነትና በጽድቅ ስራ ከዛ ሰው አንተ ይሰማል። እስኪ አንድ አሜን። እና ተሰሚ ለማግኘት ብለህ አርባ ሰው አታወራ፣ ማንም አታወራ፣ ማንም አታወራ ብቻ ሂድ። አንተ አቋሚ ላይ ብቻ በርታ። ልክ ያሰብክ ነገር ስታሳካ አደለም አራትና አምስት ሰው አንተ የሚያቅም አንተ ማቅም ይሰማል እየሰማችሁ ነህ? አንተ እቺ ብቻ ለማሳካት ነው። መሄድ አለብኝ። ገላትያ ምዕራፍ ቁጥር አንድ ተማረን። በነጻነት ልንኖር ዘንድ ክርስቶስ ነጻ አወጣን፣ ከዚያም በኋላ እንደገና በባርነት ቀንበር አትያዙ። ምክንያቱ ምንድ ነው? ባራ የሚሆኑ ሰዎች ነፃ ያለውጣ ሰው ምንድን ነው? ባራ ነው። ነፃ ያወጣ ደግሞ ሰው ምንድን ነው? ልጅ ነው። የጨለማ ባርያ፣ የድህነት ባርያ፣ የባዶነት ባርያ፣ የምርገን ባርያ፣ የማጣት ባርያ፣ ይህ ሁሉ ባርያ የሚያደርገው ምንድን ነው? ነፃ ስላለወጣ ነው። ነፃ ደግሞ ካወጣ ባርያ አትባል፣ ምን የምትባል ልጅ። በጌታ በኢየሱስም የሰማችሁ መልካም የዝጋብር ቃል በላችሁ፣ ተፈጸመ። የሰማችሁ መልካም የዝጋብር ቃል ኢላችሁ፣ ተፈጸመ። የሰማችሁ መልካም የዝጋብር ቃል ህይወታችሁ አገኘን። በኢየሱስ ስም ተፈጸመ።